ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት አንድ 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በሸዋና በጎጃም ቀጠናዎች እየተደረጉ ያሉ ውጊያዎች ተጠናክረው እንደቀጠሉ ነው። ፋኖ የአባይን ድልድይን ተሻግሮ ውጊያ ጀምሯል። ዝርዝር አለ። የአዲስ አበባ ከተማ ታክሲ አሽከርካሪዎች የታሪፍ ጭማሪ እንዲደረግላቸው ጠይቀዋል። የታክሲ ክፍያም በኮንትራት ሊሆን ነው ተብሏል። ሰሙታላችሁ። በቤንሻንጉል ጉሙዝ ክልል በጸደቁ ሁለት አዳዲስ አዋጆች ዙሪያ ቅሬታ ያቀረቡ ፖለቲከኛ ታስረዋል። እስራኤል የመላ ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ትዕዛዝ ማስተላለፏ ተሰምቷል። አሜሪካ ዜጎቿ ከደቡብ ሱዳን እንዲወጡ አዛለች። አድማጅ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ሁኑኑ ቤተሰብ ይሁኑ። በሸዋ እና በጎጃም ቀጠናዎች እየተደረጉ ያሉ ውጊያዎች ተጠናክረው እንደቀጠሉ ነው። ከየካቲት 30 2017 ዓም ጀምሮ ለተከታታይ ቀናት በምስራቅ ሸዋ ዞን ጊንብቹ ወረዳ የተለያዩ ቀበሌዎች በዘመናት ተጋብቶና ተዋልዶ የኖረውን የአማራና የኦሮሞን ሕዝብ ማባላትና መነጣጠል የሚል የፖለቲካ ሸቀጥ በማንገብ የተንቀሳቀሰው የኦሮሚያ ልዩ ኃይል ሚሊሻ፣ ፖሊስና አድማ ብተና ኃይል አማራ የሆነ ሁሉ ፋኖ ነው በማለት ሕዝቡን ለማነሳሳት ቢሞክርም የተሰጠው ምላሽ በሚፈልገው ልክ ባለመሆኑ በብስጭትና ንዴት ፍጹም ኃላፊነት በጎደለው ሁኔታ ዲሽቃ ብሬን፣ ሞርተር እና አርቢጂ የመሳሰሉት ከባድ የቡድን መሳሪያ በመጠቀም በአማራ ተወላጆች ላይ አጸያፊ ጭፍጨፋ ፈጽሞባቸዋል ሲል የአማራ ፋኖ በሸዋ በሰጠው መግለጫ አሳውቀዋል። በተለይም የወረዳው ቀበሌዎች የሆኑት እንደ ጦስኝ፣ ጎትት አምባና ድሆይ አምባ የመሳሰሉት ቀበሌዎች በተፈጸመባቸው የከባድ መሳሪያ ድብደባ በርካታ ነዋሪዎች ለሞትና የአካል ጉዳት የተዳረጉ ሲሆን የመኖሪያ ቤቶቹም ሙሉ በሙሉ በሚባል ደረጃ ተቃጥለው በህይወት የተረፉት ነዋሪዎቹም አካባቢውን ለቀው ለመሰደድ ተገደዋል። ይህ ኃይል በወረዳው የሚገኙ በርካታ አብያተ ክርስቲያናትን ነዋያተ ቅድሳትን ዘርፏል። የተፈናቀለውን የአማራ ማህበረሰብ እህል፣ የቀንድና የጋማ ከብት እንዲሁም ሌሎች ቁሳቁሶችን ዘርፈዋል። ይህ በእንዲህ እንዳለ መነሻውን ይፋት አምጾኪያ ገምዛ ወረዳ በእርግቢ ቀበሌ አድርጎ በፈረድ ውሃ እያሰሰ የነበረን የአገዛዙ ጥምር ጦር ካራ ለጎማ ላይ የአማራ ፋኖ በሸዋ አጼ ይኩኖ አምላክ ክፍለ ጦር ፕሮፌሰር አስራት ብርጌድ አይሻ ሳይድ ሻለቃ በወሰደው ድንገተኛ የደፈጣ ጥቃት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበት ተወሰደበት ድንገተኛ ጥቃት የተደናገጠው የአገዛዙ ኃይል በረድ ግቢና አካባቢው የነበረውን ኃይል በመሰብሰብ ወደ አጣየ ከተማ እንዲሸሽ አድርጎታል። በተመሳሳይ በአማራ ፋኖ በሸዋ ዋና አዛዥ በኢንጂነር ደሳለኝ ሲያስብ ሸዋ የተመራው ልዑክ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ የነበረውን ድጋፍና ምልከታ ሲያጠቃልል የታላቁን አርበኛ ኃይለማርያም ማሞና የፕሮፌሰር አስራት ወልደየስን ፎቶ በትልቁ በማሳተም ለብርጌዱ ስራ አስፈጻሚ የካቲት 30 2017 ዓ ም በክብር አበርክተዋል። በጎጃም ቀጠና ፋኖ እያደረገ ያለው ተጋድሎ የቀጠለ ሲሆን የብልጽግናው ኃይልም ንጹሐንን መጨፍጨፉን አላቆመም። በምዕራብ ጎጃም ቋሪት ወረዳ ልዩ ስሙ ገነት አቦ በሚባል ቀበሌ ላይ በነበረ አውደ ውጊያ ከአራት በላይ ንጹሐን በአገዛዙ ኃይል ተጨፍጭፈዋል። የበርካታ ገበሬዎችም እህልና የከብት መኖ በማቃጠልም ሀብት ንብረትን ዘርፈዋል። በሌላ በኩል ከደጀን ከተማ ሰብ ጀንጎ ቀበሌ ተጠርንፈው የነበሩ 27 ሚሊሻዎችን ከድተው ግማሾቹ ዘንብራ ብርጌድን ሲቀላቀሉ ቀሪዎቹ ጠፍተዋል። በዚህ የተናደደው ኃይል የቀሩትን ሚሊሻዎች ትጥቅ አስወርደው ተደርድረው እንጠረንፋለን ሲሉ 15 ተጨማሪ ሚሊሻዎች ጠፍተው አድረዋል። በጎጃም ቀጠና ውጊያዎች ከ113 በላይ የአገዛዙ ኃይል ተደምስሷል፣ ከ10 በላይ ተማርኳል፣ ከ35 በላይ ክላሽ የፋኖ ሆኗል። የአብይ አህመድ ሰራዊት በትናንትና ሁለት ከጅጋ ከተማ በመነሳት ወደ ቋሪት ገነት አቦ ከተማ በመንቀሳቀስ ንጹሐንን ሲጨፈጭፍ አምሽቷል። በዚህ የተናደዱት የህዝብ ልጅ የሆኑት የነበልባሉ ገረመው ወንዳወቅ ብርጌድ ፋኖ አባላት ጥቃት ፈጽመውበታል። በዚህ ውጊያም ከ13 በላይ በመደምሰስ አካባቢውን መቆጣጠር ችለዋል። ጎጃም አገው ምድር ሶስተኛ ክፍለ ጦር አስር አለቃ ኤፍሬም አጥናፉ ብርጌድ፣ ስሜነህ ደስታ ብርጌድ እና መንገሻ ጀንበሬ ብርጌድ በአይን ጥቅሻ በመናበብ ወደ ገዘህራ የመጣውን ኃይል ደምስሰዋል። በተጠናና በታቀደ መልኩ የተመራው ይህ ውጊያ የአገዛዙን ጦር መግቢያ መውጫ በማሳጣት ከ35 በላይ ክላሽ መማረክ ሲቻል ከ73 በላይ የሚሆነውን መደምሰስና ምርኮኛ ማድረግ ችለዋል። በላይ ዘለቀ ስምንተኛ ክፍለ ጦር ዛምብራ ብርጌድ ደጀን አባይ ድልድይ ላይ በፌዴራል ካምፕ ላይ ጥቃት ፈጽመዋል። በትናንትናው ዕለት ማለትም የካቲት 292017 ዓ ዓ ም የዛምብራ ብርጌድ አናብስት ፋኖች የአባይ ድልድይን ተሻግረው የብልጽግናን ኃይል ከጥቅም ውጪ አድርገውታል። ቱን የፈጸሙት ከጧቱ 12 ሰዓት ገደማ ሲሆን የፌዴራል ፖሊሶችን በአርፒጂ በአርፒጂ በመምታት ከጥቅም ውጪ ሲያደርጉት የቀሩትን ደግሞ በስናይፐርና ብሬን መጥተዋቸዋል። ከ30 በላይ መደምሰስ ሲቻል ቀሪውን ቁስለኛ ማድረግ ተችሏል። የአዲስ አበባ ከተማ ታክሲ አሽከርካሪዎች የታሪፍ ጭማሪ እንዲደረግላቸው ጠየቁ። የከተማው አስተዳደር አዲስ ባወጣው መመሪያ የንግድ ድርጅቶች እስከ ምሽቱ ሶስት ሰዓት ተኩል እንዲሰሩ የሚል ውሳኔ ያሳለፈ ሲሆን የትራንስፖርት አገልግሎት ሰጪዎች ደግሞ እስከ አራት ሰዓት እንዲሰሩ ማለቱ ይታወቃል። በዚህ ጉዳይ ላይ የከተማው ታክሲ አሽከርካሪዎች ጥያቄ እያነሱ መሆኑ ታውቋል። በተለይም በምሽት ላይ በሚሰሩበት ወቅት ከወጪያቸውና ለደህንነታቸው ካለው ስጋት አኳያ የታሪፍ ማስተካከያ እንዲደረግላቸው ጠይቀዋል። በምሽት በሚሰሩበት ወቅት ተመላሽ ተሳፋሪ እንደማያ ገኙ የሚናገሩት የታክሲ አሽከርካሪዎቹ መሆኑም ይህንን ከግምት በማስገባት በተለይ ማታ ላይ የታሪፍ ጭማሪ እንዲደረግ አሳስበዋል። የኢትዮጵያ የትራንስፖርት ሰራተኞች ፌዴሬሽን ይህንን የአሽከርካሪዎቹን ጥያቄ እንደሚደግፍ ገልጾ በምሽት ላይ የታክሲ ዋጋ ቢያንስ በ50 ፐርሰንት መጨመር እንዳለበት ሀሳብ አቅርበዋል። የፌዴሬሽኑ የቦርድ አባል አቶ ደረጀ በየነ እንዳሉት በምሽት ታክሲዎች የሚሰሩበት ሰፈር ተለይቶ እንዲቀመጥም ምክር ለግሰዋል። ወደ አንዳንድ ሰፈሮች የሚደረገው ጉዞ ደግሞ ልክ በኮንትራት መልክ ተሳፋሪው እንዲከፍል የሚል መመሪያ እንዲወጣም ሀሳብ አቅርበዋል። ፌዴሬሽኑ በጉዳዩ ላይ ከአዲስ አበባ ትራንስፖርት ቢሮ ጋር ውይይት እያደረገ መሆኑንም መናገራቸውን ፎርቹን ዘግበዋል። በቤንሻንጉል ጉሙዝ ክልል በጸደቁ ሁለት አዳዲስ አዋጆች ዙሪያ ቅሬታ ያቀረቡ ፖለቲከኛ ታሰሩ። ከሰሞኑም በቤንሻንጉል ጉሙዝ ክልል በነበረ የምክር ቤት ስብሰባ ላይ ቀርቦ የጸደቀውን የየእርከኑ የምክር ቤት ተወካዮች ብዛት ለመወሰን የወጣ አዋጅ እንዲሁም የክልሉ ህገ መንግስትን እንደገና ለማሻሻል የወጣውን አዋጅ ተቃውሞ ቅሬታ ያስገቡት ፖለቲከኛ ትናንት ጠዋት ለእስር ተዳርገዋል። መሰረት ሚዲያ አረጋገጥኩት እንዳለው የቦሮ ዲሞክራሲያዊ ፓርቲ ፖለቲካ አደረጃጀት ዘርፍ ኃላፊና የክልሉ የምክር ቤት ተመራጭ የሆኑት አቶ ዮሐንስ ተሰማ በጸጥ የጸጥታ ኃይሎች ተወስደዋል። የቦሮ ዲሞክራሲያዊ ፓርቲ በውሳኔዎቹ ላይ ቅሬታ የነበረው ሲሆን ሶስቱ የምክር ቤቱ አባላት በወቅቱ ተቃውሞ አቅርበው ውሳኔውንም የህገ መንግስት አተረጓጎም ላይ የቀረበ ቅሬታ በሚል ለፌዴሬሽን ምክር ቤት ከተጨማሪ ጥያቄዎች ጋር አቅርበው ነበር። በዚህ ሁኔታ ያቀረቡትን ጥያቄ የተለያዩ አንድምታ እየሰጡ ይባስ ብለው ዛሬ አቶ ዮሐንስን አስረውታል ብለው የክልሉ የመረጃ ምንጭ ተናግረዋል። የቤኒሻንጉል ጉሙስ ክልላዊ መንግስት ምክር ቤት ከየካቲት 10 እስከ የካቲት 11 2017 ዓ.ም በአሶሳ ከተማ በአካሄደ መደበኛ ጉባኤ በስራ ላይ የሚገኘውን የክልሉን የምክር ቤት የመቀመጫ ቁጥር ከ99 ወደ 165 አሻሽሏል። የቦሮ ዴሞክራሲያዊ ፓርቲ ግን የህዝብና ቤቶች ቆጠራ ሳይደረግ 165ቱ የመቀመጫ ብዛት አሁን በስራ ላይ ለሚገኙ የምርጫ ክልሎች የተከፋፈለበት መንገድ የህዝብ ብዛትን ያማከለ አለመሆኑንና ነባር የምርጫ ክልሎች የፈረሱበትን አዳዲስ ምርጫ ክልሎች የተቋቋሙበት ሂደት ህገ መንግስቱን የጣሰ መሆኑን እንዲሁም በቂ ውይይትና ክርክር ያልተደረገበት መሆኑን በመግለጽ ቅሬታውን ገልጾ ነበር። ፓርቲው በመግለጫው የክልሉ መንግስት በሰላማዊና ህጋዊ መንገድ ያቀረብነውን ጥያቄና ቅሬታ በኃይል ለመደፍጠጥ በፓርቲያችንና ፓርቲያችንን ወክለው የክልል ምክር ቤት አባል በሆኑ አመራሮቻችን ላይ የጀመረው ዛቻ ማስፈራሪያና ወከባ የተጀመረውን የመድብለ ፓርቲ የዴሞክራሲ ስርዓት ግንባታ ላይ አደጋ የሚጥል በመሆኑ ከድርጊቱ እንዲቆጠብ እናሳስባለን በማለት የካቲት 28 2017 ዓ.ም አሳስበው ነበር። እስራኤል የመላ ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ አዘዘች። እስራኤል በመላው ጋዛ ሰርጥ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ትዕዛዝ ሰጥታለች። የአገሪቱ የኃይል ሚኒስትር ሐማስ ቀሪ ታጋቾችን እንዲለቅ ጫና ለመፍጠር በሚል ይህ እርምጃ እንደተወሰደ ገልጸዋል። ሚኒስትሩ ኤሊ ካሆን ይህንን ያስተላለፉት እስራኤል ከሁለት ሚሊዮን በላይ ህዝብ በሚኖርባት ጋዛ ማንኛውንም የእርዳታ አቅርቦት ካቋረጠች ከአንድ ሳምንት በኋላ ነው። ታጋቾቹን ለማስመለስ እንዲሁም በጦርነቱ ማግስት ሐማስ በጋዛ ውስጥ አለመኖሩን ለማረጋገጥ በእጃችን ያሉ ማንኛውንም መሳሪያዎች እንጠቀማለን ሲሉ ኮሀን እሁድ ዕለት በቪዲዮ ባስተላለፉት መግለጫ ተናግረዋል። የኤሌክትሪክ ኃይል መቋረጥ በዋነኝነት ለግዛቲቷ ንጹህ መጠጥ አቅርቦት ወሳኝ በሆነው የጨዋማ ውሃ ማጣሪያ ፋብሪካዊ ስራ ላይ ከፍተኛ ተጽዕኖ እንደሚኖር ተገልጿል። የእስራኤል መንግስት የውሃ አገልግሎት ሊያቋርጥ እንደሚችል ፍንጭ ሰጥቷል። ሚኒስትሩ በመግለጫቸው ለጋዛ ሰርጥ የኤሌክትሪክ ኃይል አገልግሎት በአስቸኳይ እንዲቋረጥ ትዕዛዝ ፈርሜያለው ብለዋል። እስራኤል በጦርነቱ ወቅት ጋዛን በሙሉ ከበባ አስገብታ ኤሌክትሪክን ጨምሮ መሰረታዊ የሚባሉ አገልግሎቶችን ማቋረጧ ይታወሳል። የጋዛ የተኩስ የሚያቀርቡትም ስምምነት የመጀመሪያው ምዕራፍ ከአስር ቀናት በፊት እየተጠናቀቀ ሲሆን ይህንን ያልጸና ስምምነት ለማራዘም የሚደረገው ውይይት በያዝ ነው ሰኞ በኳታር ይቀጥላል ተብሎ ይጠበቃል። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነትን መራዘምን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣ እና ዘላቂ መረጋጋትን ማምጣት ያለመው ሁለተኛው ምዕራፍ ተግባራዊ ይሁን እያለ ነው። የጋዛ ኤሌክትሪክ አቅርቦት መቋረጥ በታጋቾቹ ላይም ተጽዕኖ እንደሚያሳድር ያስጠነቀቀው ሐማስ በበኩሉ ከግብጽ አደራዳሪዎች ጋር የተደረገው የተኩስ አቁም ውይይት መጠናቀቁን ገልጿል። አሜሪካ የመንግስት ሰራተኞች ከደቡብ ሱዳን እንዲወጡ አዘዘች። አሜሪካ ደቡብ ሱዳን ውስጥ እየታየ ያለው ውጥረት እየበረታ በመምጣቱ ከአስቸኳይ ጊዜ ሰራተኞች ውጪ ያሉ የመንግስት ሰራተኞች ሀገሪቱን ለቀው እንዲወጡ አዛለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ትናንት ባወጣው የአስቸኳይ ጊዜ የጉዞ ማስጠንቀቂያ በደቡብ ሱዳን ጦርነቱ መቀጠሉንና ህዝብ በቀላሉ ሊያገኛቸው የሚችላቸው የጦር መሳሪያዎች መኖራቸውን በማመላከት የአስቸኳይ ጊዜ ሰራተኞች ያልሆኑ የመንግስት ሰራተኞች በሙሉ ከደቡብ ሱዳን ዋና ከተማ እንዲወጡ አዟል። ከደቡብ ሱዳን ምክትል ፕሬዚዳንት ሪክ ማቻር ጋር ጥብቅ ግንኙነት ያለው የታጠቀ ቡድን ማክሰኞ ዕለት በሰሜናዊ የአገሪቱ ክፍል የሚገኝ የጦር ሰፈር ላይ ወረራ ማካሄዱን ተከትሎ ለማቻር ታማኝ የነበሩት የጦር ምክትል አዛዥ ጀነራል ጋብርኤል ዱፕላም እና ሁለት ሚኒስትሮች ለእስር ተዳርገዋል። ማቻር ባለፈው ወር በርካታ አጋሮቻቸው ከመንግስት ሹመት መባረራቸው እንደ ኢሮፓውያን አቆጣጠር በ2018 በእሳቸው እና በፖለቲካ ተቀናቃኛቸው ፕሬዚዳንት ሳልቫኪር መካከል የተደረሰውን የሰላም ስምምነት አደጋ ላይ ይጥላል ብለው ነበር። በሁለቱ ተቀናቃኞች መካከል ለአምስት ዓመት ዘልቆ በነበረው የእርስ በርስ ጦርነት ከ400 ሺህ በላይ ሰዎች ተገድለዋል። ለማቻር ታማኝ የነበሩት የጦሩ ምክትል አዛዥ ጀነራል ጋብርኤል ዱፕላም በሰሜን በተከሰተው ግጭት ጋር በተያያዘ ማክሰኞ ዕለት በቁጥጥር ስር የዋሉ ሲሆን በተመሳሳይ የማቻር አጋርና የፔትሮሊየም ሚኒስትር የሆኑት ከጠባቂዎቻቸውና ከቤተሰቦቻቸው ጋር ረቡዕ ዕለት በቁጥጥር ስር ውለዋል። እስር የተዳረጉበት ምክንያት ግን እስካሁን አልተገለጸም። የምዕራብ ሀገራት ልኡካን መሪዎቹ ውጥረቱን እንዲያረግቡ ባለፈው ሳምንት አሳስ ነበር። ደቡብ ሱዳን እንደ ኢሮፓውያን አቆጣጠር በ2015 የተደረሰውን ስምምነት እስካሁን ሙሉ ለሙሉ ተግባራዊ ያላደረገች ሲሆን ባለፈው ዓመት ሊካሄድ የነበረው ምርጫው በገንዘብ እጦት ምክንያት ለሁለት ዓመት ተራዝመዋል። አርብ ዕለት ሲቪሎችን በማስወጣት ተልኮ ላይ ተሰማርቶ የነበረ የተባበሩት መንግስታት ድርጅት ሄሊኮፕተር ላይ የተፈጸመ ጥቃት የጸጥታ ሁኔታውን የበለጠ ያወሳሰበው ሲሆን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች የደቡብ ሱዳን ቢሮ ድርጊቱ እንደ ጦር ወንጀል የሚቆጠር መሆኑን ተናግረዋል። በደቡብ ሱዳን ሰሜኑ ክፍልና በመዲ ናይቱ ጁባ ያለው ውጥረት በአገሪቱ የተደረገውን የሰላም ስምምነት ሊያደናቅፍ ይችላል ሲል ስጋቱን ገልጿል። ደቡብ ሱዳን ውስጥ ለአመታት የዘለቀውን የሰላም ስምምነት ሊያደናቅፉ የሚችሉ ሁኔታዎች እየተከሰቱ መሆኑን የሚያሳዩ ምልክቶች እያዩ መሆኑን የገለጹት ኮሚሽኑ ሊቀመንበር ያስሚን ሱካ መሪዎቹ መለያየትንና ግጭትን ከማባባስ ይልቅ በሰላም ሂደቱ ላይ በአስቸኳይ ያተኩረው የደቡብ ሱዳን ዜጎችን ሰብአዊ መብት ማስከበርና ወደ ዲሞክራሲያዊ ስርዓት መሸጋገርን ማረጋገጥ አለባቸው ብለዋል።